እንዴ እኔ ግን ኧረ ዛሬ በጣም ገርሞኛል እንዴት ነው ቤት እንደዚህ የረከሰው ወይስ ይህን ነገር እኔ እንድታብራሩልኝ እፈልጋለሁ ቤት እንደዚህ ርካሽ ነው ወይ አዲስ አበባ ባለ አንድ መኝታ ቤት ባለ ሁለት መኝታ ቤት ስቴዲ ስታዲዮ እንዲህ ይህን ነገር እስኪ በእናታችሁ የምታውቁ ሰዎች መላ በሉኝ ማርያምን እኔ መግዛት ፈልጋለሁ እንደዚህ ከሆነ ማለት ነው ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ እኔ ጋር ያለ ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ። ዛሬ ፌስቡክ ላይ ዞር ዞር እያልኩ ነበርና ብዙ ማስታወቂያዎችን እያየሁ ነበር ማለት ሁሉንም ግን ሳያቸው ተደጋጋሚ ሆነብኝ። ስለዚህ ለምን እናንተን አልጠይቅም ብዬ ወደ እናንተ መጥቻለሁ ማለት ነው። እንዴ እስከ እስከ ሶስት ሚሊዮን አዲስ አበባ ላይ ቤት የሚገኝ ከሆነ እንዴ በጣም የሚገርም እኮ ነው። እግዚአብሔር እስከ 1.7 እስከ 1.8 እስከ ሁለት ነጥብ ከፍታ አለ። ደግሞ እስከ ሶስት እንዴ እንደዚህ ቤት የሚገኝ ከሆነ እንዴ በጣም የሚገርም ነው። ግን በእናታችሁ ይሄን ነገር ማለት ነው እውነት ነው ወይስ ውሸት ነው የሚለውን ማወቅ ፈልጋለሁ። የምታውቁ ሰዎች በእናታችሁ ማለት ነው የምታውቁ ሰዎች ካላችሁ እውነት ነው ብላችሁ እርግጠኛ የሆናችሁ ሰዎች ካላችሁ በቃ አውሩኝ ማውራት እፈልጋለሁ ማለት ነው። እንዴ እኔ አዲስ አበባ ላይ እንደዚህ ርካሽሮ ብዬ እኔ ገምቼም አላቅም አስቤም አላቅም። እውነት ነው ወይ ነው ስም ብለው ለማስታወቂያ ያክል ነው፣ እውነት እዛ ቀጥ ብላችሁ ስትሄዱ ለመግዛት እንደዚህ ነው፣ እውነተኛ ታሪክ ነው። እኔ እኮ ሶሻል ሚዲያ ላይ የሚወራው ነገር ማመን አቅቶኛል ማለት ነው። ምክንያቱም በብዛት ሶሻል ሚዲያ ላይ የሚወራ ነገር ሩባናት እውነት የምትሆነው ምክንያቱም በዛ ምክንያት እኔ ደግሞ ማመን አቅቶ ነው ወደ እናንተ የመጣሁት ማለት ነው። ስለዚህ የእውነት ይሄ የማየው ነገር እውነት ከሆነ እንድታወሩኝ ይፈልጋለሁ። እግዚአብሔር ምስክሬ ነው ነው የምላችሁ። አንድ ለአንድ እንኳን ባንችል አንድ ለሁለት ሁለት ሆነን መግዛት እንችላለን አዲስ አበባ ላይ ማለት ነው። ስለዚህ እውነት ነው ወይስ ውሸት ነው የሚለውን ማወቅ እፈልጋለሁ። አደራ አደራ እንዳታልፉኝ ማለት ነው እንዳታልፉኝ እንዴ በሶስት መቶ ሺ ብር ቅድመ ክፍያ እሚል ሁሉ አለ እኔ ግራ ገባኝ እኮ እውነት ነው ይሄ ነገር ግራ ተጋብቼ ነው በእውነት እንደዚህ ከሆነማ በተለይ የመዳም ቅመሞች እግዚአብሔርን ስንቶች ነን የቤት ችግር ያለብን ስንቶች ነን ቤት ክራይ ጠግኖ ወደ ሀገራችን መግባት ያስጠላን ማለት ነው በቀላሉ እንደዚህ ቤት መግዛት የሚቻል ከሆነ ስለዚህ የምታቁ ሰዎች አደራ በሰማይ አደራ በምድር ይሁንባችሁ። እኔ እንድታናገሩኝ ፈልጋለሁ እግዚአብሔርን፣ ይሄ ነገር እውነት ነው ወይስ አይደለም? ኮንዶሚኒየም ቅድሚያ ክፍያ ተከፍሎ እስከ ሰባት አመት እስከ አስራ አምስት አመት ምናምን የሚባለው እውነት ነው ወይስ አይደለም የሚለውን እኔ ማወቅ እፈልጋለሁ። እግዚአብሔር ነው ምላችሁ።